ይሄት ከቤኬ ጋር ምሳሌ ጋብዘኝ እኮ ጥቼ ነው። በዚህ ሰዓት ምን ነው? ምንም። ቆይ ታዲያ ለምን እንደምትስቅኝ? እንዲሁ ዝም ብዬ ነው ጎዳ ለምን ማለት ቆይ ደውሎ ምን አለሽ ደህና ነሽ ወይ አለኝ ቆይ ምን ማለት ነው ትንሽ እንኳን አያፍርም እንደዛ ካደረገሽ በኋላ ደህና ነሽ ወይ ይድሽ አትገረሚኝ ለልዬ ግን አንቺ ደህና ነሽ አይደል አሁን ተረጋግቻለሁ እድሜ ለብጌ ከሱ ጋር ስለነበርኩ ነው እንጂ በሰዓቱ ለመረጋጋት በጣም ከብዶኝ ነበር ለምን አልደወልሽልኝም አይ አንቺን ማስጨነቅ ነው የሚሆነው አሁን ሁሉም አልፏል ደግሞ ቤጌ አጠገቤ ነበር እንዳዝን እንኳን አልፈቀደልኝም ግን አደይ ኢላ በዚህ ልክ ማሰብ ማቆም የእውነት በጣም ገርሞኛል። እስከ ዛሬ ድረስ ላከ የላን አላቆ ምንድን ነው ያደረገኝ አይቶች በቃ ለልይ አንቺስ እንዴት ነሽ? እንዴ በና ወራሾ እንዲ አውርቻዋለሁ ለልይ ተስማምተናል። ደግሞ እኔ እንዳሰብኩት ሳይሆን እሱ ነገሮችን እያስተካከለ ነው። ቤተሰቦቹ ለእኔ ያላቸው ክብር ዝቅ እንዳይል አስቦ ነው እንደዛ ብሎች ነው። አደይ አዎ ምን ነው የለም። ለእኔ እንደዛ ብሎኝ ነበር እሺ እሺ ምንድ ነው እንደዚህ? ባንድ ይህ ሁሉ ፈገግታ? ይህኔ ቆንጆ በእኔ ተስፋ ቆርጠች ነበር እንዴ? አዎ እላለሁ በአፌ ነገር ግን ውስጤ የሆነ የሚጎትታኝ ነገር አለ። ኤላስቶ ሻሄድም እያለ ይነግረኛል። ይህኔ ቆንጆ በእኔና በአንቺ ምንም ነገር ቢፈጠር ፈጣሪ ውስጣችን ስለሚያውቅ ምንም ነገር አይፈጠርም። አልገባኝም። ቆይ ምንድነው የተፈጠረው? መሄዱን ታውከው እንዴ? አልቀረውም መሄዳለሁ ግን ደግሞ መመለስ አይቀርም። በእርግጠኝነት አሁን የምሄደው የማየና የአባዬና የአምስተኛ አመታቸውን ላከብር ነው። ከዛ ግን መመለስ አይቀርም። የተዳሩን ጉዳይ ደግሞ ማየ እንድታግዘኝ ነግሪያት ነበር። እሷም ፈቃደኛ ሆናለች። እኔ አላምንም ኤላ፣ የምርህን ነው? ለእናትህ ነገርካቸው? አሁ ለልዬ ነግሪያት አለው። ያው ከአባዬ ማየ ትቀለኛለች። አባዬ ደግሞ በሀሳቡ ጥርጣሬ ላይ ነው ማለት፣ እየወላወለ ነው። ብቻ እኔና እንጂ መቼም አንለያይም። ፈጣሪ ሆይ ተመስገን። ያ ሁሉ ጭንቀት፣ ያ ሁሉ ናፍቆ